የሆነ እግዚአብሔር አምላክ ስሙ የተመሰገነ ይሁን እግዚአብሔር አምላክን ምስክር አድርገን እርሱን በማመን የአባታችን ቅዱስ ጳውሎስ ለዕብራውያንሶች የላከው ምዕራፍ ስምንትን እንጀምራለን። እግዚአብሔር አምላክ ያስተምረን እኛ ልጆቹ ተምረን የመንፈስ ቅዱስ ስጦታን አግኝተን ቃሉን ተረድተን በህይወት እንድንኖር መንገዱን እግዚአብሔር አምላክ ያሳያል። ከቁጥር አንድ ጀምሮ እስከ ሰባት ድረስ ያለውን የእብራውያን መልእክት ምዕራፍ ስምንትን እናነባለን። ከተናገርከውም ዋና ነገሩ ይህ ነው። በሰማያት በግርማ ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛ አይቷ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት። ሊቀ ካህናት ሁሉ መባንና መሥዋዕትን ሊያቀርብ ይሾማልና፣ ስለዚህም ለዚህ ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡት ስላሉ ካህን እንኳን ባልሆነ እነርሱ ሙሴ ድንኳይቱን ሊያደርግ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላል ያገለግላሉ። በተራራው እንደተገለጥክ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ተብሎ ነበረና፣ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚህ ልክ እጅግ የሚሻል አገልግሎት አግኝቷል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ ነበረ። በማለት ቅዱስ ጳውሎስ በእነ ሙሴ ጊዜ ይደረግ ስለነበረ የመስዋዕት የክህነት ስርዓትና ከጌታችን ከኢየሱስ ክርስቶስ ደግሞ የተደረገው የክህነት ስርዓት ምንድን ነው የሚለው ሁለት ቦታ ከፍሎ ያሳየናል ማለት ነው። እስኪ ትርጓሜው ምን እንደሚል አብረን እንመልከት። ከተናገርከው ዋና ነገር ይህ ነው በማለት ከተናገርከው ነገር ውስጥ ዋናው ነገር ይሄ ነው ብሎ ያስቀምጣል። ቅዱስ ጳውሎስ ብዙ የብሉይ ኪዳን ታሪኮች ቢተርክም ብዙ ምሳሌዎችን ቢመስልም በዋነኝነት መግለጥ የሚፈልገው ኢየሱስ ክርስቶስ እውነት አባት አምላክ ገዢ መሆኑን ማሳየት ነው ስለሆነ ዋናው ነገር በማለት ኢየሱስ ክርስቶስ ማንነትን መግለጥ ከሁሉ ነገር ዋና እንደሆነ፣ የሁሉም ነገሮች መጀመሪያ መሆኑን ይናገራል። ስለዚህ ከተናገርከውም ዋና ነገር በማለት ይሄ ነው ብሎ ያስቀምጣል። በግርማው ዙፋን በቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ብሎ ይናገራል። በዋናው ግርማ በግርማው ዙፋን በግርማው ዙፋን ማለት በነበረው የዙፋን ልክ ምድር በተመላለሰበት ሳይሆን በነበረው አስቀድሞ የራሱ በነበረው በዙፋኑ በመንበሩ በኃይል በስልጣን ተቀምጧል ብሎ ያስቀምጣል። ነገር ግን እዚህ ጋር ቀኝ የተቀመጠ በማለት ይናገራል። ለመለኮት ቀኝና ግራ የለውም። ታዲያ ቀኝ ምንድነው የሚያሳየው ስንል፣ መለኮት ቀኝ የለውም፣ ግራ የለውም፣ ከታች የለውም፣ ከላይ የለውም፣ እዛ ጋ አለ፣ እዚ ጋ የለም አይባልም። መለኮት በሁሉ ቦታ የሚገኝ በሁሉ ስፍራ ያለ ነው። ስለዚህ ለመለኮት ቀኝና ግራ ባይጠቀስም ቀኝ ብሏል። ይህ ቀኝ የሚለው ደግሞ ግራ ደካማ ነው፣ ቀኝ ኃይልን ጉልበትን፣ ስልጣንን የሚያሳይ ስለሆነ ቀኝ ብሎ በስልጣን በዙፋን በግርማ ሞገስ ጌታችን እንደተቀመጠ ሲናገር በግርማ ዙፋን ቀኝ የተቀመጠ እንዲያለ ሊቀ ካህን አለን ብሎ ይናገራል። ክርስቶስን ሊቀ ካህን ለምን ሊለው ቻለ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በሰላሳ አመቱ በዮርዳኖስ ከተጠመቀ በኋላ በኦሪት ስርዓት መሰረት በነበረችው ሕግ መሰረት አንድ ሰው ዕድሜው ሰላሳ ከሞላ በኋላ ትምህርት ማስተማር ይጀምራል። ያ የሚያስተምረው ካህን ሊሆን ይገባል። የክርስቶስ ክህነቱ ከሰው ያገኘው ሳይሆን የባህሪው ነው። ስለዚህ ክርስቶስ ካህን ነው። ካህን ብቻ ሳይሆን ሊቀ ካህንም ጭምር ነው። ካህናቶችን ክህነት የሚሰጥ የክህነት ስልጣንን የሚሰጥ ራሱ ሊቀ ካህን ነው። የክርስቶስ ክህነቱ እንደነ መልከ ጼዴቅ ያለ ክህነት አይደለም። የክርስቶስ ክህነቱ እንደነ አሮን ያለ ክህነት አይደለም የክርስቶስ ክህነቱ ከሁሉ የሚልቅ የራሱ ገንዘቡ የሆነ ማንም ያልሰጠው ማንም የማያነሳ ባለስልጣን የባህሪው መሆኑን ሲነግረን እንዲህ ያለ ሊቀ ካህን ከላይ አለን ብሎ ደግሞ ይናገራል ምን ያ ከላይ አለን ከላይ አለን ብሎ ይናገራል እርሱም የመቅደስና የእውነተኛ ይቷ ድንኳን አገልጋይ ነው ይልና ክርስቶስን የእውነተኛ ይቷ ምን ድንኳን ብሎ ይላል። እነ ሙሴ የነበሩባት ድንኳን እውነት አይደለችም እያለ ነው። አይደለም ይችስ? የምታልፍ ድንኳን ናት ነው። በምድር ያሉ ድንኳኖች ሁሉ ምንድን ናቸው? አላፊ ናቸው። የማታልፏ የዘለ አለ ማንም ያልመሰረታት ደግሞ ማንም ሊነቅራት የማይችል መሰረቷ ራሱ ክርስቶስ የሆነ ያቺ እውነተኛ የሆነች ድንኳን የመሰረታት ክርስቶስ ነው እና ምን አለ? የማያልፍ እውነተኛ ድንኳን አላት ማለት ነው። እውነተኛ ድንኳን። ስለዚህ የብሉ ኪዳን ሊቀ ካህናት በፊት ሙሴ ባሰፈው ድንኳን ውስጥ ሙሴ ባሰፈው ድንኳን ውስጥ ያቀርቡ ነበረ። እርሱ ግን ራሱ በመሰረታት ቤተክርስቲያን ላይ ራሱን ምን አድርጓል? እውነተኛ አገልጋይ አድርጎ መጥቷል። ስለዚህ ስለ ክርስቶስ ሲናገር ነው የአዲስ ኪዳን ሊቀ ካህናት ኢየሱስ ክርስቶስ ግን የመቅደስና የእውነተኛ ይቷ ቤተክርስቲያን ድንኳን አገልጋይ ተብሏል። እንዴ አምላክ እንዴት ነው አገልጋይ የሆነው? እኛን ልናገለግለው አይደለም እንዴ መጣ ነው እንደ እኛንን እንጂ ማገልገል ያለብን እሱ እንዴት ያገለግለናል ብለን ስንል የማቴዎስ ወንጌል ምዕራፍ ሀያ ጻፉ የማቴዎስ ወንጌል ምዕራፍ ሀያ ከቁጥር ሀያ ስምንት የማቴዎስ ወንጌል ምዕራፍ 20 ከቁጥር 28 እንዴት ሊያገለግለን መጣ እኛ ማገልገል ሲኖርብን ለሚለው ጥያቄ መልሳለሁ። የሰው ልጅ ሊያገለግል ነብሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ይህ ምኑ ነው የሚነግረው? በስጋ ወራት ጌታችን ኢየሱስ ክርስቶስ ማስተማር ከጀመረበት ጊዜ ጀምሮ ከእመቤታችን ከቅድስት ድንግል ማርያም ከተወለደበት ሰዓት ጀምሮ ስንመጣ ስለምን ይነግረናል ማለት ነው? እያስተማረ እያገለገለን ራሱን ቤዛ አርጎ ራሱ የኃጢአት አስተሰሪ፣ ኃጢአት የሚቀበል ኃጢአትን ደግሞ የሚያቀብል ለኃጢአት የሚቀርበው መስዋዕት ራሱ ሆኖ የቀረበ አገልጋያችን እንደሆነ ሲናገር የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ሊያገለግለን እንጂ ሊገለገል እንዳልመጣ ይናገራል። እርሷን በሰው ሳይሆን በጌታ የተተከለች ናት ይላል። የትኛ እርሱም የመቅደስ የእውነተኛ የቷ ድንኳን አገልጋይ ነው ካለ በኋላ እርሷም የሚላት ያቺን ድንኳን ሲሆን እርሷን በሰው ሳይሆን በጌታ የተተከለች ናት ይላል። ጌታ ሰው አይደለም ወይ ስንል ሰው ብቻ አይደለም። ለምን? እርሱ አምላክም ጭምር ስለሆነ፣ ስለዚህ እነ ሙሴ ሰው ናቸው፣ ክርስቶስ ግን ሰው ብቻ አይደለም፣ አምላክም ነው፣ ጌታም ነው፣ የጌቶችም ጌታ ነው። ንጉስ ብቻ አይደለም የነገስታት ሁሉ ንጉስ ነው እና እርሷ በሰው ሳይሆን በጌታ የተተከለች ናት ብሎ በጌታ የተተከለች እንደሆነ ይናገራል ይናገራል ሊቀ ካህናት ሁሉ መባን መስዋዕትን ሊያቀርብ ይሾማል አለ ሊቀ ካህናት ሲሾሙ መባ ሊያቀርቡ ነው ከማን ከማን ከኃጢአተኞች ይቀበሉና ራሳቸው ደግሞ ለኃጢአታቸው ስሬት መባ ያቀርቡና ከዛ ደግሞ ሳ ከዛስ መስዋዕት ያቀርቡና ይነጻሉ። አለ ሊቀ ካህናት ሁሉን ሲል ከሰዎች መካከል ተመርጦ የሚሾመውን የብሉ ኪዳኑ ሊቀ ካህናት ማለቱ ሲሆን የሊቀ ካህናቱ ስራ ሰዎች የሚያመጡትን መባ ተቀብሎ ለእግዚአብሔር ማቅረብና ከእግዚአብሔር የተሰጠውን ቃል ለህዝቡ መናገር ነው። ክርስቶስስ የሚያቀርበው አንዳች ሊኖር የግድ ስለሆነ ብሎ ደግሞ ይናገራል። የሚያቀርበው ነገር ከሌለ ማስተሰረይ ስለማይችል እንዲህ በምድር ቢኖርስ እንደ ህግ መባን የሚያቀርቡት ስላሉ ካህን እንኳን ባልሆነ አለ ኢየሱስ ክርስቶስ ምድራዊ ቢሆን ኖሮ ካህን መሆኑ አያስፈልገውም ነበረ። ለምን? የሚያቀርቡ ስላሉ ከብሉይ ኪዳን ካህናት ተመሳሳይ ቢሆንም ኖሮ ሊቀ ካህናት መሆኑ ጥቅም አይኖረውም ነበረና። ምክንያቱም የኦሪት ሊቀ ካህናት ጊዜያዊ የሆነን ረፍት ይሰጡ ነው አለ እንጂ ዘለአለማዊ የሆነ ረፍትን የማይሰጡ ስለነበረ፣ የክርስቶስ ሊቀ ካህንነቱ ግን ዘለአለማዊ ረፍት የሚገኝባት ናት። ለዛውም ደግሞ እኛ መባ እንዲያቀርብ ሰጠነው ሳይሆን ራሱን መባ አድርጎ ራሱን የሚቀርብ መስዋዕት አድርጎ ራሱ ደግሞ መስዋዕት አቅራቢ ካህን ሆኖ ራሱ ደግሞ ያንን መስዋዕት የሚቀበል ሆኖ የሰው ልጆች ኃጢአት ይቅር ብሏል ሲል ቅዱስ ዮሐንስ ቅዱስ ጳውሎስ ይህን ይናገራል። ዮሐንስ አፈወርቅ እንደዚህ ያለ እንደዚህ አለ። ስለ ኢየሱስ ክርስቶስ ሊቀ ካህነት ስለ መስዋዕትነቱ እንደሚከተለው በማለት ይናገራል። ለሰው ልጆች ማገልገሉን ያስረዳ ዘንድ ወድዶ ራሱን ዝቅ አደረገ አለ። ለምን ዝቅ አለ ሲል የሰው ልጆችን ምን ሊያገለግል ማገልገሉን ለማሳየት ዝቅ አለ። የኦሪት ወንጌል ሰሪ የትሩፋት ሥጋ የትሩፋት ነፍስ ጀማሪ ነውና ሊቀ ካህናትም መባሉ ሰውን ስለወደደ እኛን ለማዳን ስለተጋ መስዋዕት የሰዋ ካህን ይባላል እንጂ መስዋዕት ያልሰዋ ካህን አይባልም። ለምን መስዋዕት አድርጎ ራሱን አቅርቧልና እርሱ መስዋዕት ይሆን ዘንድ ተገባው። ምድራዊ ካህን ቢሆኑ የሚኖርበት ቦታ ይኖረው ነበረ። ለምድራውያን ካህናት የሚኖሩበት ቦታ ስላላቸው ሌዊያውያን አንድ ሺህ ቤት መስሪያ ሁለት ሺህ መስሪያ ነበራቸው። ስለዚህ ከተማ አላቸው ማለት ነው። ጌታችን ኢየሱስ ክርስቶስ የራሱ የሆነች ከተማ አልነበረችውም። እየተዟዛሪ አስተምር ነበረ። በእርሱ ላይ ያለው መስዋዕት የጢስ የአመድ አይደለምና፣ እነሱ ግን የጢስና የአመድ ያቀርቡ ነበረ። እሳት ይበላውና አመድ ይሆን ስለነበረ ስርዓቱ ሁሉ መንፈሳዊ ነውና፣ ዛሬ የምትበልጠውን መስዋዕት አገኘ ብሎ ተናገረ። ለምን በለጠ ሲል እነዚህ ሰዎች ያን መስዋዕት ካቀረቡ በኋላ ካህናቱ መስዋዕቱን አቅርበው በሚቀጥለውም ቀን መስዋዕት ሲያቀርቡ ድጋሜ መስዋዕት ያቀርባሉ። እየደጋገመ በየዕለቱ መስዋዕት ያቀርቡ ነበረ። ክርስቶስ ግን ያቀረባት መስዋዕት አንዴ ናት። መስዋዕቷም ራሱ ነው፣ መስዋዕት አቅራቢም ራሱ መስዋዕት የሚቀበለው ራሱ ነበር። ስለዚህ የአዲስ ኪዳን መስዋዕት ያቀረበልን ሊቀ ካህናታችን ማንም የማያክለው የአዲስ ኪዳን ንጹህ ንጹህ ካህን ቅዱስ የሆነ ካህን ጌታ ኢየሱስ ክርስቶስ መሆኑን ይነግራቸዋል ማለት ነው። ከዚያ ወዲያ ሙሴ እንደዚህ ይላል፣ ቅዱስ ጳውሎስ። እነርሱ ሙሴ ድንኳኒቷን ሊያደርግ ሳለው እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆኑን ያገለግላሉ አለ። ያቺ ምንድን ናት አለ? ምሳሌ ናት። ሙሴ ያዘጋጃት ምሳሌ ናት። የሙሴ የብሉ ኪዳን ካህናት የሚያገለግሉባት ድንኳን እንዴት አድርጎ ማሰፋት እንዳለበት ከእግዚአብሔር ነው የተረዳው። እግዚአብሔር ለሙሴ ሰማያዊ የብርሃን ድንኳን ካሳየ በኋላ እንዲህ አለው፣ በተራራ ላይ እንዳሳየው ምሳሌ እንድሰራ ተጠንቀቅ አለው። የሰማያዊቷን ድንኳን ምሳሌ ሙሴ አይቶ ሰራት በማለት ዘጻት ሀያ አምስት ላይ ያለው ይጠቅስላቸዋል። ምሳሌ ናት አለ። ለየትኛዋ? ለሰማያዋ ሰማያዊ ለሆነቿ ድንኳን ያቺ ዘለዓለማዊ ለሆነች ድንኳን ያቺ ማንም የማያፈርሳትን ድንኳን ምሳሌ አድርጎ ሙሴ እንዲሰራ ዘጸአት ሀያ አምስት ላይ አዞታል። ቁጥር አርባ ላይ ለሰማያዊ ነገር ምሳሌና ጥላ ሲላ ጥላ ባለበት ቦታ የማይቆይ ሀላፊ ነገር ስለሆነ እ ሀላፊ ስለሆነ ሙሴ በጥንቃቄ የሚሰራው ድንኳን ለሰማያዊ የብርሃን ድንኳን ምሳሌ ነው እንጂ አማናዊ ስለ አይደለ ሀላፊ ነው እንጂ ቋሚ አይደለም ምድር ታልፋለች ነገር ግን የማያልፈው እውነተኛው ድንኳን ሙሴ በተራራው ላይ የተመለከተው ድንኳን እሱም ክርስቶስ የመሰረታት ያቺ ድንኳን የብሉይ ኪዳን ካህናት ለሰማያዊ ነገር ምሳሌ ጥላ በሚሆነው ድንኳን ውስጥ ያገለግላሉ ዘላለማዊ እውነተኛ የሆነው ድንኳን ግን በማን በክርስቶስ ስለዚህ የኦሪት ካህናት ምሳሌ ናቸው ስርየት የሚያደርጉትም ወቅታዊ ነው እንጂ ዘላለማዊ አልነበረም። ክርስቶስ ግን ዘላለማዊ ካህን ሆኖ ማንም ባልሰራው በማታልፏ ድንኳን ውስጥ ራሱ ሆነና መስዋዕት አቀረበ። ያቺ ድንኳን የተባለችዋ ቀራኒዮ ናት። መስዋዕት በሙሴ ድንኳን ውስጥ ይከናወናል። ዛሬ ተሰቀለ የማይሞት አምላክ በስጋ ሞተ ስንል መስዋዕት አርጎ ያቀረበባት ያቺ በደም የመሰረታት እውነተኛ የማታልፏ ድንኳን ቀራኔው መስቀል የተመሰረተች። ስለዚህ ያቺ የማታልፏ እያለ ራሱን መስዋዕት አርጎ ያቀረበበት መስዋዕቱን የተቀበለባት ቦታ መስቀል ብሎ ቅዱስ ጳውሎስ ይነግራቸዋል። ስለዚህ አዲስ ኪዳኑ ሊቀ ካህናታችን መስዋዕት ያቀረበው ቀራኔው መስቀል ነው። ዛሬ የዛሬዋ ቀን አሁን ግን የሚሻል ተስፋ ቃል አሁን በሚሻል የተስፋ ቃል ይልና የኦሪቱን ትቶ ወደ አዲስ ኪዳን ይመጣል ቅዱስ ጳውሎስ። ቅዱስ ጳውሎስ የብሉ ኪዳን ስርዓት ከነገረን በኋላ አሁን ግን ይላል። አሁን ግን ወደ ወደ አዲስ ኪዳን መጥቶ በሚሻል ተስፋ ቃል ብሎ ይገልጧል። ለምን የሚሻል አለው? ለምን የሚሻል አለው? የኦሪቱ ስርዓት ው በደንብ እየሰማችሁ፣ የኦሪቱ ስርዓት ካህናት እንኳን ከሰው መባን ተቀብሎ ወይም መስዋዕትን ተቀብሎ ቢያቀርቡ መጀመሪያ ለመንጻት ራሳቸው ምን ይሉ ነበረ? መስዋዕት ያቀርቡ ነበረ። የራሳቸውን መስዋዕት ካቀረቡ በኋላ ከነጹ በኋላ የህዝቡን መስዋዕት ያቀርቡና የመንጻት ስርዓት ያከናውናሉ ነገር ግን ያቺ የምትቀርባ መስዋዕት የበግ የፍየል የዶሮ የተለያዩ ነገሮችን ያቀርቡ ነበር ደም ይፈስ ነበረ ነገር ግን ዘለአለማዊ የሆነ ህይወትን ወይም ዘለዓለማዊ የሆነ የኃጢያ ስሬትን ግን ማሰጠት አልቻለችም ነገር ግን እሳ ምሳሌ ነበረች ለማን ለአዲስ ኪዳን መምጣት ስለ እውነተኛው በግ ስለ እውነተኛው ክርስቶስ ስለ እውነተኛው መስዋዕት አቅራቢ ስለ እውነተኛው መስዋዕት ስለ እውነተኛው መስዋዕት ተቀባይ ምሳሌ ነበረች። ስለዚህ ያቺ ያለፈች ናት አለ ያላለፈው አዲስ የሆነው ተስፋ ሙሉ የሆነበት የክርስቶስ መስዋዕት ግን በአዲስ ኪዳን በቀራንዮ ተፈጸመልን እያለን ነው ቅዱስ ጳውሎስ። እሱም ደግሞ ራሱ ካህን ኃጢአት፣ የሌለበት ነውር የሌለበት ንጹ ንጹ ንጹ የሆነ ክርስቶስ ምን አለ መስዋዕት አቅራቢ ሆኖ በአዲስ ኪዳን ተገለጠ። እሺ እነዛስ በግ አቀረቡ። ይሄኛው ሊቀ ካህናችን የአዲስ ኪዳን ሊቀ ካህናችን ምን አቀረበ ስንል የአዲስ ኪዳን ሊቀ ካህናችን ንጹህ የሆነውን የራሱን ደም የራሱን ስጋ ደግሞ መስዋዕት አድርጎ አቀረበ። ማን ተቀበለው ስንል ደግሞ ራሱ ተቀበለ። ለምን? መስዋዕት ተቀባይ አምላክ ነውና ደግሞ መስዋዕቱን ተቀበለ። ስለ ሰውነቱ ሊቀ ካህን ስለ ንጽሕናው መስዋዕትን ስለ አምላክነቱ ደግሞ ምን አደረገ? ስለ አምላክነቱ መስዋዕቱን ተቀበለ። ይቅራለን ማለት ነው። ኃጢአት የሚያሳርግ ኃጢአትን ለኃጢአት የሚቀርበው መስዋዕት የሚያቀርብ ደግሞ ኃጢአትን ይቅር የሚል ደግሞ እውነተኛ አምላክ ቀራኒው ላይ ተገለጠ። ደስ አይልም? ስለዚህ እጅግ የሚሻል አገልግሎት አግኝቷል ብሎ ደግሞ ይገልጿል። ከብሉይ ኪዳን አገልግሎት የሚሻል የአዲስ ኪዳን አገልግሎት ማለት ነው። የብሉይ ኪዳን ሊቀ ካህን እንስሳትን መስዋዕት ያገለገለ ነበረ። ኢየሱስ ክርስቶስ ግን ራሱን መስዋዕት አድርጎ አቀረበ። እንስሳትን ከመሰዋት ራስን መሰዋት እግዚአብሔር ከሰው የሚበልጥ የሚበልጠውን ያህል የሚበልጠው ነው። ራሱን አቀረበ በማለት ቅዱስ ጳውሎስ እጅግ የሚሻል አገልግሎት አለ። የሚበልጥ አገልግሎት እንዴት አገልግሎት አለው ሲል ልንገለገልበት ሊያገለግለን ስለመጣ ካህን ህዝቡን ያገለግላልና፣ ክርስቶስ ሊቀ ካህን ነውና ህዝቡን ሊያገለግል መጣ። አገልግሎቱ ንጹህ፣ መስዋዕቱ ንጹህ፣ ካህኑ ንጹህ፣ መስዋዕት ተቀባዩ ንጹህ። ይቺ ቀራንዮ የተቆረሰች ስጋና ደም ዘለዓለማዊ ደም ዘለዓለማዊ፣ የኃጢአት ስርየት የሚገኝባት አንዴ ተፈጽማ ሁልጊዜ እርቅን የምትሰጥ መስዋዕት አቀረበልን። እና አሮን ያቀረቡት መስዋዕት በየቀኑ የሚቀርብ ነው። ኃጢአት በሰሩ ቁጥር በየቀኑ መስዋዕት፣ በየቀኑ ደም ይፈሳል። በአዲስ ኪዳን ግን በየቀኑ የሚፈስ ደም፣ በየቀኑ የሚሰቀል አምላክ የለንም። አንድ ጊዜ የተሰቀለና ዘለዓለም ዘለዓለም በልተንበት ዘለ አለም ጠጥተ ነው የምንድንበትን መስዋዕት ሰጠን። ይህን ደግሞ እለተ ሐሙስ ለት መሰረታት። ይህ ስለ እናንተ የሚቆረሰው ስጋዬ ነው። ይህ ስለ እናንተ የሚፈሰው ደሜ ነው። ይህንን ያልበላ ይህን ያልጠጣ የዘላለም ሕይወት የለውም። ማለት መስዋዕት አቀረበና፣ በብሉይ ኪዳን እኛ ለኃጢአታችን ማስተሰሪያ የምናቀርበውን እንስሳ ከሰማይ ሆኖ በእሳት መልክ መጥቶ ይበላ የነበረ አምላክ በአዲስ ኪዳን ደግሞ እኔ ሳልሆን የምበላው እናንተ ብሉ ብሎ ራሱን መስዋዕት አድርጎ ሰጠ። ዘላለማዊ ሕይወት ለማግኘት ዘላለማዊ ቅድስና፣ ዘላለማዊ የኃጢአት ስሬት እንድናገኝ ራሱን የምንበላው አድርጎ አቀረበልን። ስለዚህ ከፊተኛው የኋለኛው እጅግ የሚበልጥ ብሎ ገለጸው ቅዱስ ጳውሎስ። ለፊተኛው ኪዳን ነቀፋ ባይኖረው ለሁለተኛ ስፍራ ባልተፈለገለት ነበረ። የመጀመሪያው ብቁ ቢሆን ኖሮ እነ አሮን የሚያቀርቡት ያ መስዋዕት በቂ ብቻ ቢሆን ኖሮ ክርስቶስ ሰው ሆኖ መጥቶ መሰቀሉ አላስፈልግም ነበረ። ራሱን መስዋዕት አድርጎ መሰቀል አያስፈልጎም ነበረ። ራሱን በመስቀል ላይ አድርጎ ሊቀ ካህንነትን መፈጸም አይጠበቅበትም ነበረ። ራሱ በሰውና በአምላክ መሃል መካከለኛ ሆኖ ይቅር ማስባል ይቅር ማለት፣ ማንጻት አይጠበቅበትም ነበረ ብሎ ቅዱስ ጳውሎስ የፊተኛ ይቷን ኪዳን ነቀፋ ባይኖርባት ብሎ ይገልጻታል። ስለዚህ የሁለተኛዋ ኪዳን ሁለተኛ የተፈጸመችልን የዘላ አለም ሕይወት የምናገኝበት ራሱ መሆኑን ያስቀምጣል። ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር እንዲህ አለ። ፊተኛው ኪዳን የሚለው ኪዳነ አብርሃምን ነው፣ ኪዳነ ኖህ ነው እንዳይባል ለአባቶቻችን እንደሰራው ጥግ አይደለም አለ። ታዲያ ምን ማለት ነው? ምን ማለት ነው ስንል፣ የሚለው ሲያብራራ እንዲህ ይላል። ፊተኛው ኪዳን የሚለው ኪዳን አብርሃምን ኪዳን ኑ እንዳይባል ለአባቶቻችን እንደሰራው ትግ አይደለም በማለት ተናግሯልና፣ ለአባቶቻችን የሰራው ኪዳንስ ምንም ይሆን ነው። ስለ መምጣቱ ስለ ማብዛቱ ስለ መባረኩ የተናገረው ነው። የችኛ አዲሲቷ ኪዳን ግን በአዲስ ኪዳን በንጹህ ኪዳን የሰው ልጆች ነጻነት የተመለሰበት አርነት የወጣንበት ከባርነት ነጻ ወጥተን የእግዚአብሔር ልጆች ተብለን የተጠራንበት አዲስ ኪዳን በቀራኒዮ ላይ በመስቀል ላይ ለሰው ልጆ ሰጥቷል፣ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ከቁጥር ስምንት እስከ አስራ ሶስት ድረስ ያለውን እናንብብ። ከቁጥር ስምንት እስከ አስራ ሶስት ድረስ ያለውን ከግብፅ ሀገር፣ እንደዚህ ይላል እነርሱ እየነቀፈ ይላችኋል፣ እንሆ ከእስራኤል ቤት ከይሁዳ ቤት ጋር ከአዲስ ኪዳን መጋባቢ ውስጥ ወር ምናም ብሎ የመጀመሪያውን ይናገራል። ከዚያ ወዲያ ከግብፅ ሀገር እንዲህ ይላል ከግብፅ ሀገር ከግብፅ ሀገር አወጣቸው አወጣቸው ዘንድ ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እነርሱ በኪዳን ያልጸኑምና እኔም ቸላልኳቸው፣ ይላል ጌታ። ከዚህ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና፣ ይላል ጌታ። ሕጌን በልቦናቸው ናቸው አኖራለሁ፣ በልባቸውም እጽፋለሁ። እኔም አምላክ እሆንላችኋለሁ፣ እነርሱም ደግሞ ሕዝቤ ይሆኑልኛል አላል። እኔ አምላክ እሆናችኋለሁ አዲስ ኪዳና፣ እነርሱ ደግሞ ምን ይሆናሉ? ህዝብ ሆነው ይሆኑልኛል። እያንዳንዱን ጎረቤቱን እያንዳንዱን ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ሰው ያውቀኛል። አመፀኛውን እመራችኋለሁ ኃጢአተኛውን ደግሜ አላሳስብም። አዲስ በማለት ፊተኛይቱን አስረጅቷታል። አሮጌውን ውራጅ የሆኑን ሊያጠፋ ቀርቧል በማለት ይናገራል። ምን እያለ ነው ስንል፣ እንግዲህ ከቁጥር ስምንት እስከ አስራ ሁለት ድረስ ያለው የነቢዩ የኤርምያስ ትንቢት ነው። ኤርሚያስ ትንቢተ ኤርሚያስ ክፈቱት። እስኪ ትንቢተ ኤርሚያስ ሰላሳ አንድ ላይ በትንቢት የተነገረችዋን ቃል ነው የሚያነሳው። ትንቢተ ኤርሚያስ ሰላሳ አንድ ከቁጥር ሰላሳ አንድ ላይ ታገኙታላችሁ፣ እስከ ሰላሳ አራት ባለው ላይ እንደዚህ ይላል። የእስራኤል መንግስት የእስራኤል መንግስት ከሁለት ከተከፈለ በኋላ አስሩ ነገድ ለብቻቸው መንግስት መስርተው ስለሚኖሩ እስራኤል መባል ይጠራሉ። ሁለቱ ነገድ ይሁዳ በመባል ይታወቃሉ። ከእስራኤል ቤት ከይሁዳ ቤት ጋር ማለት ከአስሩ ነገድ ከሁለቱ ነገድ ጋር ለማለት ሲሆን በአንድ ላይ አስራ ሁለቱ ነገድ ማለት ይጠራሉ። ስለዚህ አስሩ ለብቻቸው ሁለቱ ለብቻቸው የይሁዳ ነገድ ተብለው ተከፍለው ስለነበረ አዲስ ኪዳን የምገባበት ወራት ይመጣል ብሎ ሲናገር ደግሞ ምን ማለቱ ነው? አዲስ ኪዳን የተባለ ወንጌል ሲሆን በወንጌል አዲስ የሆነ ኪዳንን ከእናንተ ጋር አድርጋለሁ እያለን ነው። ጌታችን በሚወለድበት ዘመን አዲስ ስለሆነ ነቢዩ ኤርምያስ ዘመን ብሉይ ላይ ሳለ እግዚአብሔር ወደፊት የሚገባውን ቃል አዲስ ኪዳንን በትንቢቱ ይናገራል ማለት ነው። ከአባቶቻችን ጋር እንደገባው ቃል ኪዳን አይደለም ይላል እግዚአብሔር ሕዝበ እስራኤልን ከግብፅ ካወጣቸው በኋላ ብሉይ ኪዳን ሰርቶላቸው ስለነበረ አሁን ከአባቶች ጋር እንደገባሁት ያለ ቃል ኪዳን አልገባም ብሏል። ለአባቶቻቸው የገባላቸው ቃል ኪዳን ምን ነበረ? ከባርነት ነፃ አውጥቻችሁ ወደ አዲሲቷ ምድር አስገባችኋል አለ። ያቺ አዲሲቷ ምድር የምታልፍናት በብሉይ ኪዳን ግን፣ ቃሌን የሰማ እኔን የተቀበለ እኔን የእግዚአብሔር ልጅ ብሎ ያመነ የላከኝን ያወቀን የተላኩትን እኔን የተረዳ ያመነ በእኔ ዘላለማዊ ወተ ወደምትገኝባት መንግስት ሰማያት አስገባችኋለሁ ብሏል። ለእነ አብርሃም የገባላቸው ያቺ ምድር የምታልፈ ስትሆን በአዲስ ኪዳን የገባው ቃል ኪዳን ግን የማታልፏን ዘላለማዊ መንግስት ሰማያት ሰጥቶናል፣ አዲስ ኪዳን ተባለ ማለት ነው። ስለዚህ ስለ አዲሷ ኪዳን ሲነግረን የማታልፏን አዲስ ኪዳን ሰጥቶናል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ነፍሱ ስለኔ ያሳልፈው የሚሰጥ በሰማይ ያገኛታል፣ ነፍሱን በምድር የሚሰጥ ነፍሱን ያጣታል። እኔን የተከተለ እኔን ያመነ ከኔ ጋር የሆነ መከራን የተቀበለ በመንግስት ይኖራል በማለት እግዚአብሔር አምላክ መንግስቱን እንደሚሰጠን ነግሮናል። ይቺ መንግስት የማይደፍሯት ይቺ መንግስት ጦርነት የማያነሱባት ይቺ መንግስት የማንጠቃት መንግስት ከሞት በኋላ የምናገኛት መንግስት ሰማያትን በአዲስ ኪዳን ቃል ገብቶልናል። እነ አብርሃም፣ እነ ይስሐቅ፣ እነ ሎጥ፣ ሌሎች የተገባላቸው ቃል ግን የምታልፏ ምድር ናት ነው። ስለዚህ በኦሪት የተገባው ቃል ፈጽሟታል፣ በአዲስ ኪዳን የሚገባው ቃል ይፈጽማል። ለቃሉ የታመነ ነው። እነርሱ በኪዳን ያልጸኑ ምንም ቸል አልኳቸው ይላል። ብሉይ ኪዳን የተሰጣቸው እስራኤል ከኔ በቀር ሌላ አማልክትን አመለኩ ብሎ እግዚአብሔር አምላክ ይናገር ነበረ ዘጸአት ምዕራፍ ሀያ ቁጥር ሶስት ላይ ከእሱ ውጪ ሌላ አማልክትን ሰርተው ጣዖት ሰርተው ያመልኩ ስለነበረ ኪዳኔን አፈረስኩ። እነሱም ሌላ አምላክ አመለኩ እኔም ተውኳቸው ብሎ እግዚአብሔር አምላክ ይናገራል። በተለይ በዚህ በግብጽ በራ ውስጥ ለአርባ ዓመታት ያህል እንዴት እንደቀጣቸው እንመለከታለን። ስለዚህ ትቻቸዋለሁ በማለት እግዚአብሔር አምላክ ይናገራል። እግዚአብሔርም ቀስፏቸዋል ማለት ነው። ህጌን ነገር ግን በአዲስ ኪዳን ለመጡት ግን ህጌን በልቦናቸው አኖራለሁ፣ በልቦናቸው ምጽፏለሁ፣ እኔ አምላክ ሆናችኋለሁ፣ እነርሱም ህዝብ ይሆኑኛል ብሎ ተናገረ። ህጌን የሚለው ህገ ወንጌልን ሲሆን ሁላችንም በአዲስ ኪዳን የክርስቶስ አማኝ የሆንን በልባችን ላይ ህግ ተጽፎልናል፣ በቃላችን ተምረናል፣ የምስራ ዜናውን በወንጌል ሰምተናል። በመስቀል ላይ ቀራኔው ላይ ተሰቅሎ መስዋዕት አቅርቦልናል፣ ሊቀ ካህን ሆኖ በአዲስ ኪዳን መጥቶልናል፣ ክህነቱን ደግሞ የሚያሳርግ ሆኖ አምላክነቱን ገልጦልናል። አዲስ ኪዳን ደግሞ ከአመን ነው ሰዎች ጋር አከናውኑናል በጥምቀት እርሱን ከመሰል ነው ጋር ሞቱን በሞቱ ትንሣኤውን በትንሣኤ ከሱ ጋር ተባብረን አዲስ ኪዳን የተሰጠችን የአዲስ ኪዳን የአዲስ ወንጌል የዚች የአዲሲቷ ኪዳን ቃል ኪዳን የሆነችዋ መንግስት ሰማያትን ከጸናን እንደሚሰጠን ቃል ገብቶልናል። ቃሉ የታመነ ነው፣ ይፈጸማል። የማያምን ካለ እመኑ፣ ማታምኑ ካላችሁ ሲፈጸም ታዩታላችሁ። የእኛ አምላክ ለቃሉ የታመነ አምላክ ነው። በየቀኑ ቃሉን የሚቀይር አባት የለንም። ስለዚህ ይመጣ ማራናታ። እያንዳንዱ ገሮቤቱን እያንዳንዱ ወንድሞን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቀኛል ብሏል። በዘመነ ብሉይ እግዚአብሔር በጥቂት ሰዎች ብቻ ይመለክ የነበረ፣ በጥቂት ሰዎች ብቻ የሚታወቅ ስለነበረ ብዙ ትምህርትና ነቢያቶች እየዞሩ ያስተምሩ ስላልነበረ እንደ አዲስ ኪዳን ስለ አምላክ ማንነት የተሰበከ ስላልነበረ ጥቂቶች ያውቁኛል ብሎ ይናገራል። በአዲስ ኪዳን ግን በሚታየው በቀራንዮ አደባባይ ላይ ከፍ ባለ መስቀል ላይ ተሰቅሎ ክብሩን ገልጦ ዓለም ሁሉ አውቆታልና፣ ክርስቶስ በየቤቱ እየተካሄደ የሚሰበከ አምላክ አይደለም። ሁሉም ሰው የሚያውቀው ከምድር ዳርቻ እስከ ምድር ዳርቻ ድረስ ስለ ክርስቶስ ተነግሯል ማለት ነው። ስለዚህ ሲናገር ይናገራል ማለት ነው። መዝሙር አስራ ስምንት ላይ እንደዚህ ይላል፣ ድምፃቸው ወደ ምድር ሁሉ፣ ቃላቸውም እስከ ምድር ዳርቻ ወጣ ይላል። ከምድር ጫፍ እስከ ምድር ጫፍ በአራቱም ማዕዘን ሐዋርያት አስተምሯል። በአራቱም ማዕዘን ቅዱሳን የሆኑ ደቀ መዝሙሮች አስተምሯል። በአራቱም ማዕዘን የእግዚአብሔር ሕዝብ የተባሉት አስተምሯል። ዛሬም ድረስ ዓለም እስከሚያበቃ በአራቱም ማዕዘን ስለ ክርስቶስ ይሰበካል ያመኑ አዲስቷን ቃል ኪዳን ምድር ያገኛሉ። ያላመኑ ይፈረድባቸዋል። አመጻቸውን አመጻቸውን እምራችኋለሁና ይላል። የሰው ልጅ ከኃጢአት ባርነት ነጻ የወጣው በዘመን አዲስ በመሆኑ ይናገርና አመፀኛ የሚለው በዘመነ ብሉይ አመፀኞች ስለነበሩ መስዋዕት ሆኖ ራሱ በዛ መስዋዕትነት የዘላለም ሕይወት መስጠቱንና እንደ ማረን ይናገራል። ስለዚህ ነፃ ወጥተናል ማለት ነው። እዚህ የማቴዎስ ወንጌል ሀያ ስድስት ላይ እንደዚህ ይላል። የማቴዎስ ወንጌል ሀያ ስድስት ሀያ ስምንት ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ስለዚህ ለብዙዎች ኃጢአተኞች የሚፈሰው የአዲስ ኪዳን ደሜ ይህ ነው በማለት ስለ ብዙዎች የፈሰሰ ደም መሆኑን ይናገራል ማለት ነው ክርስቶስ አዲስ በማለቱ ፊተኛውን አስረጅቷታል ማለት ነው የህግ ባለቤት እግዚአብሔር በነቢዩ ኤርሚያስ አንደበት የተነገረቿን ያቺን ቃል አሮጌ ብሏታል። በአዲስ ቃል ኪዳን ሲል ደግሞ የአዲስ ኪዳን ቃል ኪዳናችን ክርስቶስ የገባልን ያቺ የተስፋ ዘመን ያቺ የተስፋ ቦታ መሆኗ ሲነግረን የብሉይ ስርዓት ተፈጸመ። ዛሬ ስንት ሰዓት ነው? ዘጠኝ ሰዓት ላይ ጌታችን አንድ ቃል ብሏል። እስኪ ጻፉት። የመጨረሻ የአዲስ ኪዳን ጅማሩ ለአዲስ ኪዳን አዲስ በር የከፈተች ቃል የኦሪቱንና በነቢያት የተነገረ ቃል ማብቂያ ምን የምትባል ቃል ነበረች ተፈጸመ ስለዚህ የተነገረው ነገር ሁሉ ምን አለ ተፈጸመ ደግሞ ይችን ቃል ለሁለተኛ ጊዜ እንጠብቃታለን። እሱም ለፍርድ ወደዚች ምድር መጥቶ ሁሉም ከጨረሰ በኋላ የገባውት ቃል ኪዳን ተፈጸመ የሚላት ቀን አለች ተስፋ እናደርጋለን። እግዚአብሔር አምላከኛ ጋር ይሁን። ተፈጸመ ሲል እልል ከሚሉት መካከል ያድርገን። ዛሬ ተፈጸመ ብሎ ንሴ ቦ ሲሉ ሁላችን ደስ ብሎን እግዚአብሔር የተመሰገነ ይሁን ብለን እልል ብለን እንዳጨበጨብን፣ ያሁሉ ያሁሉ የስግደት ወራት፣ ያሁሉ የመከራ ጊዜ አቅቶልን ዛሬ የምስራች ንሴ ቦ ሲባል የተሰማን ደስታ በእግዚአብሔር መንግስት ፊት አበቃ። መከራ በቃችሁ፣ ስቃይ በቃችሁ፣ መሰደድ በቃችሁ። ከዚህ በኋላ እናንተ ቅዱስ የሆናችሁ ቃሌን ያመናችሁ ልጆች ናችሁና መንግስቴን ውረሱ ሲለን፣ ንሴ ብሆ አምላኮ አንተ ታላቅ አባት የተመሰገንክ ብለን የምናመሰግንባት ቀን ከፊታችን ትጠብቀናለች። እንታመን። እግዚአብሔር ከሱስከኛ ጋር ይሁን። እግዚአብሔር አምላክ ያስተምረን። አሮጌ የሆነው አሮጌውና ውራጅ የሆነውስ ሊጠፋ ቀርቧል፣ በማለት ይናገራል። አሮጌ የሆነው ነገር ሁሉ ኅልፈት ቀርቧል። በብሉይ ኪዳን ዋና መንፈሳዊ አገልግሎት ሲሰጡ የነበሩ ስርዓት ግዝረት ቀርቷል። ስርዓተ መስዋዕት አልፏል፣ ጠፍቷል ማለት ነው። በግርዘት የእግዚአብሔር ሕዝብ መሆን አይቻልም። አሁን መገረዝ የእግዚአብሔር ሕዝብ አያደርግም። መጠመቅ ነው። መስዋዕት ይቀርብ ነበረ። የከብት የእንስሳ መስዋዕት ይቀርብ ነበረ እህ እውነተኛ መስዋዕታችን ማን ነው? ክርስቶስ ዘላለማዊ መስዋዕታችን ማን ነው? አምላክ። እርሱ ካህን ሆኖ ራሱን መስዋዕት አድርጎ ራሱ ደግሞ ተቀባይ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ የኦሪቱን ስርዓት በአዲስ ኪዳን ለውጦታል። አዲስ ኪዳን ከልጆቹ ጋር በቀራኒዮ መስቀል ላይ ዛሬ አስበን በዋል ነው ተፈጸመ ባለባት ቀን ላይ ለእኛ የገባው ቃል ኪዳን እንዲፈጽምልን ጨረሰ። ወስባት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር የቆየ ድንቅ ትምህርት ነበር። የአባታችን የቅዱስ ጳውሎስ በረከት ከሁላችን ጋር ይሁን። የቅዱሳን ሰማዕታት በረከታቸው ቃል ኪዳን ከኛ ጋር ይሁን። እግዚአብሔር አምላክ ስለ አባቱ ስለ አባታችን ስለ አባታችን አብርሃም ስለ ይስሐቅ ስለ ያዕቆብ ከምንም በላይ ስለሚወደው በባህሪ አንድ ስለሆነው ስለ እግዚአብሔር አብ ስለ ራሱ ስለ አምላክነቱ ከራሱ ጋር እንዲሁም ስለ መንፈስ ቅዱስ ሕይወት አጽኒነት፣ ንጽህናን ስለሚሰጠው መንፈስ ቅዱስ ብሎ ይቅር በለን፣ በመንግስቱ ሲመጣ ያስበን። ተዘከረነ እግዚኦ በውስተ መንግስትከ ብለናል። እግዚአብሔር አምላክ ያስበን ይቆየን።